ታችን ብፁ ጠቅላይ ስራ አስኪያጅ፣ ብፁ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዋን አበው ሊቃነ ጳጳሳት፣ ብፁ አቡነ ዜና ማርቆስ የሀገረ ስብከታችን ሊቀ ጳጳስ፣ ክቡራንና ክቡራት የዚህ ታላቅ ጉባኤ የተሳታፊዎች፣ ቅዱስ እግዚአብሔር ለዚህ ለተቀደሰ ጊዜ ስላደረሰን ክቡር ምስጋና ይግባው እያልኩ የምዕራብ አርሲ ሀገረ ስብከት የ2017 ዓ.ም በጀት ዓመት አጭር ሪፖርት ለማቅረብ ስለተፈቀደልኝ አመሰግናለሁ። ስለ ሀገር ስብከቱ ጥቂት ነገሮች ልናገር። የምዕራብ አርሲ ሀገረ ስብከት በ2011 ዓ.ም ተመሰረተ። በሀገር ስብከቱ ስር አስር ወረዳ ቤተ ክህነት ጽሕፈት ቤቶችና መቶ ሃያ አንድ አድባራት ሁለት ገዳማት ይገኛሉ። ሀገረ ስብከቱ ሲመሰረት 110 ገዳማት ገዳማትና አድባራት የነበሩ ሲሆን በሰባት አመት ውስጥ ጊዜ ውስጥ 13 አድባራትን በመጨመር በአሁኑ ሰዓት 123 አድባራትና ገዳማት ይገኛሉ። የምዕራብ አርሲ ሀገረ ስብከት የሰባት አመት ታዳጊ ህፃን ቢሆንም እያስመዘገበ ያለው ውጤት ግን ከወላጆቹ ነባር አህጉረ ስብከት ያልተናነሰ መሆኑን በውጤቱ ማየት ይቻላል። ምክንያቱም የሀገረ ስብከቱ ሊቀጳጳስ ብፁዕ አቡነ ዜና ማርቆስ ከእግዚአብሔር የተሰጣቸውን ታላቅ መለኮታዊ አደራና ሐዋርያዊ ተልእኮ በመንፈሳዊ ብቃትና በሙላት ለመወጣት የሚያስችል መንፈስ ቅዱስ ለቅዱሳን ሐዋርያት የሰጠው ጸጋ ሁሉ ያላቸው መሆኑን በአይን የሚታይ በጆሮ የሚሰማ በእጅ የሚዳሰስ በተግባር የተገለጠ እውነት ነው። በመሆኑም ብፁዕነታቸው ይህን ታዳጊ ሀገረ ስብከት የሰላም እና የፍቅር የአንድነት ወንጌል እየመገቡ ሲደክም፣ እያበረቱ ሲያዝን፣ እያጽናኑ በእውቀትና በመንፈሳዊ ጥበብ እየመሩ እያሳደጉት ይገኛሉ። በበጀት ዓመቱ ከሁሉም ጉዳዮች በላይ ትኩረት ተሰጥቶባቸው ከተሰሩ ስራዎች መካከል ጥቂቶቹን ብቻ ለአብነት ያህል አነሳለሁ ስብከተ ወንጌልንና የልማት ስራን በማጠናከር ዙሪያ ሰበካ ጉባኤንና ምግባረ ሰናይን የሚመለከት ስራ፣ አብነት ትምህርት ቤትንና ሰንበት ትምህርት ቤትን፣ የካህናትንና የሰራተኞችን ክህሎት በትምህርትና በስልጠና ከማሳደግ አኳያ፣ የአፋን ኦሮሞን መንፈሳዊ አገልግሎት ተደራሽነት ከፍ ከማድረግ አንፃር፣ አስተዳደራዊ ስራዎችን ከማዘመን አኳያ ከፍተኛ ስራዎች ተሰርተዋል። ባጠቃላይ እና ማህበራዊ ሂደቶችን በማጠናከር ከፍተኛ ተግባር በተግባይ ሁኔታ እየተከናወነ በመሆኑ ሀገረ ስብከቱ በሰላም እና በፍቅር መንፈሳዊ ሐላፊነቱን እየተወጣ በእድገትና በመልካም ቁመና ላይ ይገኛል ስለ ብዙነታቸው ካዋሪው ጉዞ መካከል ጥቂቶቹን አነሳለሁ ከመንበር ከመንበር ከሻሸመኔ ከተማ ጀምሮ በልዩ ልዩ ወረዳ ቤተ ክህነቶች በሚገኙ የገጠር አብያተ ክርስቲያናት እና አድባራት በመንፈሳዊ ጉባኤያት እና በልዩ ልዩ መርሃ ግብሮች ላይ በመገኘት ሐዋርያዊ አገልግሎታቸውን ተወጥተዋል፣ እየተወጡም ይገኛሉ። ከዚህ በላይ ስለ ብፁዕነታቸው ብዙ መናገር አልፈልግም። በዚሁ አጋጣሚ ቅዱስ ሲኖዶስ ቀደም ሲል ብፁዕነታቸው ለዚህ ታላቅ ኃላፊነት ሲያጭ እውቀታቸውን ጥበባቸውን ቅድስናቸውን አይቶ መርጦ ለዚህ ኃላፊነት ስለመረጣቸው ያን በብቃት እየተወጡ ስለሆነ ብዙ በመናገር ጊዜ እናንተንም ጊዜ ማባከን አልፈልግም። ዋናውና መሰረታዊ ጉዳይ ግን ምን ሰሩ በዚህ የበጀት ዓመት የሚለው ስለሆነ እሱ ላይ ያተኩራለሁ። በበጀት ዓመቱ አምስት አድባራትን ባርከው ቅዳሴ ቤታቸው እንዲከበር አድርገዋል። አንድ ሁለቱን እጠቅሳለሁ። የሻሸምኔ የደብረ ማርያም ቅድስት አርሴማ ሕንፃ ቤተ ክርስቲያን ባርከው ቅዳሴ ቤቱን አክብረዋል። በነገሌ አርሲ ወረዳ ቤተ ክህነት ለ15 ዓመታት በመታነጽ ላይ የነበረውን የነገሌ ደብረ ልዳ ቅዱስ ጊዮርጊስ ሕንፃ ቤተ ክርስቲያን ከብፁዕ አቡነ በርተሎሜዎስ የድሬዳዋ ሀገረ ስብከት ሊቀ ጳጳስ ጋር ባርከው ቅዳሴ ቤቱን አክብረዋል። አዳዲስ የተሰሩ ሶስት አብያተ ክርስቲያናትንም እንዲሁ ባርከው ቅዳሴ ቤታቸውን አክብረዋል። የጥቁር ውሃ ቅዱስ መርቆሪዎስ ቤተክርስቲያን እንዲሁም በአሳሳ ወረዳ ቤተ ክህነት እና በዶዶላ ወረዳ ቤተ ክህነት የሚገኙ ሁለት የገጠር አብያተ ክርስቲያናትን ባርከው መንፈሳዊ አገልግሎት እየሰጡ ይገኛሉ። ዋናውና ሌላው የጥቁር ውሃ ቅድስት ማርያም ቤተክርስቲያን ህንፃ ቤተክርስቲያን፣ ሁላችሁም እንደምታውቁት እጅግ ግዙፍ የሆነ ዘመናዊ ለታላቋም ቤተክርስቲያን የሚመጥን ህንፃ ቤተክርስቲያን እየተሠራ ነው። ይህን ሕንፃ ቤተ ክርስቲያን ለመፈጸም ከፍተኛ የሆነ የበጀት ወይም የገንዘብ እጥረት ገጥሞት እንደነበረ እናውቃለን። ይህንኑ ለዓለም እንዲተዋወቅና ኦርቶዶክሳውያን ምእመናን ሁሉ እንዲተባበሩ የማስተዋወቅ ስራ ተሰርቷል። ብፁዓን አባቶች በተገኙበት ከዚህ ከመንበረ ፓትርያርክም ከቅድስት ሥላሴ መንፈሳዊ ዩኒቨርሲቲም የተገኙ ምሁራን ባሉበት የገቢ ማሰባሰቢያ መርሃ ግብር ተሰርቶ እሱ በጥሩ ሁኔታ ላይ እየሄደ ይገኛል። የሻሸመኔ ደብረ ስፋት ቅዱስ ሚካኤል ሕንጻ ቤተ ክርስቲያንም እንዲሁ በአንዳንድ ችግሮች ምክንያት ሕንጻው ተቋርጦ ነበረ። የሕንጻ ሰሪ ኮሚቴውን በመሰብሰብና እንዲሁም እነርሱም ልዩ ልዩ የገቢ ማግኛ ስልቶችን ነድፈው ሕንጻ ስራውን እንዲጀምር አድርገው አሁን በመጠናቀቅ ደረጃ ላይ ይገኛል። ሌላው እጅግ የምስራችና ለዚህ ጉባኤም ትልቅ ትኩረት ሊሰጠው ይገባል ብዬ የማስበው በየቦታው ታላላቅ የሚባሉ አድባራት የይዞታ ማረጋገጫና ካርታ የላቸውም። በቀጣይ አመት ሪፖርት የሚቀርብ አንድ ሶስት እንዳሉ ሆኖ አሁን ግን በዚህ አመት በሻላ ወረዳ ስር የሚገኝ አጄ ደብረ መንክራት ቅድስት ስላሴ ቤተ ክርስቲያን ለሀያ ሁለት አመታት ያህል ደብሩ የይዞታ ማረጋገጫ የለውም። እንዲሁም መሬቱ በልዩ ልዩ አካላት እየተገፋ ነበረ። እርሱን ብፁዕነታቸው ያላሰለሰ ጥረት በማድረግ በአሁኑ ሰዓት 44000 ካሬ ሜትር ካርታ የደብሩ ሰበካ ጉባኤ እንዲረከብ አድርገዋል። ይሄ በጣም ትልቅ ምስጋናም የሚገባ ነው። ሌላው ምግባረ ስናይን በተመለከተ ብዙዎቻችሁ ያዘናችሁበት መጋቢት 6 ቀን 2017 ዓመተ ምህረት በደቡብ ኢትዮጵያ ዚጊቲ ደብረ ሰላም አቡነ ገብረ መንፈስ ቅዱስ ቤተክርስቲያን መንፈሳዊ ጉዞ ሄደው ሲመለሱ እጅግ ብዙ ምዕመናን ሞተውብናል። ሁላችንም ያዘንበት ነው። በዚህ ጉዳይ ላይ ብፁዕነታቸው ከፍተኛ ሐዘን እንደ ሌሎቹ ማዘን ብቻ ሳይሆን ከሀገረ ስብከቱ ጽሕፈት ቤት አንድ ሚሊዮን ብር ከልዩ ልዩ ሠራተኞችም እንዲሁ ወደ 135 ሺህ ብር በአጠቃላይ በቤተክርስቲያናችን ስም 3 ሚሊዮን 888 ሺህ 633 ብር እንዲሰበሰብ ተደርጎ ለሟች ቤተሰቦች እንዲዝናኑበት፣ የተጎዱ እንዲታከሙበት አድርገዋል። አዎ በእውነት እዚህ ላይ ምስጋና ይገባል ይህን ስራ ለሰሩ ሁሉ። ሌላው የሻሸመኔ ከተማ አስተዳደር ጽፈት ቤት 1 ሚሊዮን 500 ሺህ ብር ለተጎጂዎች ድጋፍ አድርጓል። አመስግኑልን ተሰሩ የምንላቸውን በጎ ስራዎች ሁሉ የከተማው አስተዳደር ጽህፈት ቤትም ዞኑም እያገዘን መሆኑን በዚሁ አጋጣሚ መናገር እፈልጋለሁ። ሌላው መጨረሻ ላይ አጫጭር ሀሳቦችን ብቻ ነው የማቀርበው። ስብከተ ወንጌልን በተመለከተ፣ ሰንበት ትምህርት ቤትንም በተመለከተ በአጠቃላይ ሀገረ ስብከት ሊሰራ የሚገባውን ስራ ሁሉ ሰርቷል። ሀገረ ስብከቱ እንደ ምስራች ነው የምናገረው መቶ ሦስት ሰዎች ተጠምቀው የስላሴ ልጅነት አግኝተው ወደ ቤተክርስቲያናችን ተመልሰዋል። ይሄ እጅግ ትልቅ የመሰራችን ነው። ሌላው መቶ ሀያ አንድ ደቀ መዛሙርት እየተማሩ ይገኛሉ። ይሄም ትልቅ ነገር ነው። ሌላው የአፋን ኦሮሞ አገልግሎትን ማጠናከርን በተመለከተ ይሄ በጣም ትኩረት የሚገባው ጉዳይ ስለሆነ የአካባቢው ልጆች አብነት ትምህርት ቤት ገብተው እንዲማሩ እንዲሁ ደግሞ ዘመናዊ ትምህርትን ተምረው ኮሌጅ ለመግባት ደረጃ ላይ ያሉ በልዩ ልዩ መንፈሳዊ ኮሌጆች ገብተው እንዲማሩ ካህናት ማሰልጠኛ ገብተው እንዲማሩ ተደርጓል። በየአድባራቱ በአፋን ኦሮሞ ማስተማር የሚችሉ መምህራን እየተመደቡ እያገለገሉ ይገኛሉ። ቅዳሴና ልዩ ልዩ መንፈሳዊ አገልግሎት በተመለከተ ትንሽ ተነሳሽነት ያላቸውን በማሰልጠንና መንፈሳዊ አገልግሎቱ በጥሩ ሁኔታ እየተሰጠ ይገኛል። ስለ ሰበካ ጉባኤ ስለ ሰንበት ትምህርት ቤት በመናገር ብዙ ከዚህ በላይ ጊዜ አልወስድም። ገቢን በተመለከተ እናገርና ጨርሻለሁ። ከሐምሌ 1 2016 ዓ ም እስከ ሰኔ 30 2017 ዓ ም ድረስ የሀገረ ስብከቱ ገቢ 28 ሚሊየን 912941 ብር ከ44 ሳንቲም ተሰብስቦ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት 35 ፐርሰንት አስር ሚሊየን አራት መቶ አስር ሺ ዘጠኝ መቶ አርባ ሰባት ነጥብ ዘጠና ስምንት ገቢ ተደርጓል። በአጠቃላይ የገቢ ከሁለት ሺ አስራ ስድስት ለጠቅላይ ቤተ ክነት ጽፈት ቤት ከተላከው ሰላሳ አምስት ፐርሰንት ጋር ሲነጻጸር የአምስት ሚሊየን ስድስት መቶ ዘጠና ዘጠኝ ሺ አምስት መቶ አርባ ሰባት ከሰባ ሶስት ሳንቲም እድገት አሳይቷል። ይህን ስራ እንድንሰራ ይረዳን የአባቶቻችን አምላክ እግዚአብሔር ስሙ ይክበር ይመስገን። ይህንንም ገቢ ያደረግንበትን እስሊፕ ብፁዕ አባታችን ብፁዕ አቡነ ዜና ማርቆስ ለብፁዕ ቅዱስ እንዲያስረክቡልኝ በታላቅ ትሕትና ጠይቃለሁ። አመሰግናለሁ።